ጤና ይስጥልኝ እንደሰነበታቸው የጣና ፈርጥ ፕሮግራም ተከታዮቻችን በዚህ ሳምንት የጣና ፈርጥ ፕሮግራማችን ያለፈው ሳምንት በባህር ዳር ከተማ አገር አቀፍ የሃይማኖት ጉባኤ ተካሂዷል። በዚህ ጉባኤ እንግዲህ በአጠቃላይ በሀገራችን ሰላም በሀገራችን የዕለት ከዕለት ሕይወት ላይ ያተኮረ ጉባኤዎች ያተኮረ ምክክር ተካሂዷል። ይህ ምክክር እንግዲህ ለሶስተኛ ጊዜ ነው በባህር ዳር ከተማ የተካሄደው። ካሁን በፊት በሌሎች ከተሞች ተካሂዷል። ይሄ ጉባኤ በተለይም ደግሞ አሁን ላይ አማራ ክልል ያለውን የሰላም ሁኔታ መሰረት ባደረገ መልኩ የሃይማኖት ተቋማት ለሰላም ግንባታ ያላቸውን ሚና ከፍተኛ በመሆኑ በዚህ ዙሪያ ተሳታፊዎቹ፣ የከተማ ነዋሪዎቹ፣ የተለያዩ የመንግስት ኃላፊዎች እና እንዲሁም ደግሞ የሃይማኖት መሪዎች በሰላም ግንባታ ዙሪያ ውይይት አድርገዋል። ይህም በተመለከተ የጣና ፈርጥ ፕሮግራማችን ወደ እናንተ ልናደርሳችሁ ወደናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ክፉ አይንካሽ ደቂደግሽልንስማ ይኛኔ ባህር ዳር ዋሪ ቆንጆች ንከተማ እንግዳች ሲመጣ ሀገራችን ሰላምና ፍቅር አንድነት እንድንወያይ እንድንነጋገር ሰላም ያንተ ነውና ሰላምህን እንድትሰጠን በጋራ በአንድነት ወደ አንተ እንድንጸልይ እንድንማጸን ቅዱስ ፈቃድ ሆኖ በዚህ ስላሰባሰብከን ክብርና ምስጋናን ላንተ እናቀርብልሃለን። አቤቱ አምላከ አማልክት እግዚአብሔር ሆይ እውነተኛ ሰላም ከአንተ ብቻ ነውና የሚገኘው፣ ለሰላም ህሊናችንን አዘጋጅተህ ህይወታችን ሁሉ ለሰላም ተገዢ ሆኖ እንድንኖር ስለ ቅድስተ ቅዱሳን ስለ ድንግል ማርያም ብለን እንማልድሃለን። ያአላህ በቁድራህ በችሎታ በአንድነትህ ፍቅራችን አንድነታችን መልስልን፣ አጠናክርልን፣ ልማታችን ሀገራችን አሳድግልን፣ ይቅር በለን ታርቀን እኛንም አስታርቀን ያ አላህ፣ ምድራችንም ሰማያችንም የበረካት አላህ ያርግልን። ከዱሮ የበለጠ ፍቅራችንና አንድነታችን አላህ ይመልስልን። ከኛ መሃል የተሳሳተ ካለ ቀናውን መንገድ አላህ ያሳውቅልን። የደበዘዘውን ሰላም የምናጎላበት የሰላም ጥሪያችንን የምናቀርብበት መቀራረብና መተማመን ከመቼውም ጊዜ በላይ ከፍ የምናደርግበት መድረክ ነው። ክቡራንና ክቡራት ሃይማኖተኝነት ከገጠመን ቁስል የምንፈወስበት ጥበብ የምንጎናጸፍበት ታላቅ ሀብታችን ነው። ይህ የሕይወታችን ክፍል ሃይማኖተኝነታችን ከፈጣሪ ከሁሉም ፍጡራንና ከተፈጥሮ ጋር ሰላማዊና በበጎ የመተሳሰብ ተዛምዶ እንዲኖር የግድ ይልናል። የክርስትናም ሆነ የእስልምና ሃይማኖቶች አስተምህሮና ወጎቻችን ሰላም የተቀደሰ ተግባርና ግብ መሆኑን፣ የሰው ልጆች ህይወት በጣም የከበረና ውድ እንደሆነ፣ እንዲሁም ፍትህ የማንኛውም ዘላቂ አንድነት መሰረት እንደሆነ ያስተምሩናል። እንደ ተለያዩ ሃይማኖቶች ባለቤትነትና ብዝህነታችን በተለያዩ መንገዶች የምንጸልይ የተለያዩ ቋንቋዎችን የምንናገር በተለያዩ ባህላዊ አኗኗሮች የምንገለጽ ብንሆንም የርህራሄ የእውነት፣ የፍትህና የፍቅር እሴቶቻችን አንድ ያደርጉናል። የአማራ ክልል የሃይማኖት ተቋማት ጉባኤ ከኢትዮጵያ የሃይማኖት ተቋማ ጋር ተቋማት ጋር በመተባበር የሃይማኖት ተቋማት ሚና በሰላም ግንባታና እርቅ በሚል መሪ ቃል በሀገር አቀፍ ደረጃ ለሶስተኛ ጊዜ በውቢቷ ባሕር ዳር ከተማ በደመቀ ሁኔታ ከትናንት ጀምሮ እየተከበረ ይገኛል። ሰላም ወዳዱ የከተማችን ህዝብም ከሁሉም የክፍለ ከተማና ቀበሌዎች አካባቢ በነቂስ በመምጣት በባሕር ዳር ዘንባባዎች ስር ሰላምን በመዘመር አሁን ወደምንገኝበት ስታዲየም በታላቅ በመገኘቱ በታላቅ ምስጋናና አክብሮት ታላቅ ምስጋና እንድሰጡልኝ ይጠይቃለሁ። እምነቶቻችን ቤተ ክርስቲያን ደርሶ ከመምጣት፣ መስጊድ ሄዶ ከመምጣት፣ ቸርች ሄዶ ከመምጣት በዘለለ ማንነቶቻችን ናቸው። አሁን የኢትዮጵያ ኦርቶዶክስ በአብዛኛው እዚህ አለ አካባቢ ላይ ለሚታየው ቤተ ክርስቲያን ከመሄድ በላይ የማንነት መገለጫም ናት። ይሄ ትልቅ ነገር ነው። የቤተ ክርስቲያን ታሪክ ላይ የሰው ኢትዮጵያ ስትከፋ ተከፍታ ታቦቶቿን ይዛ ሀገር ስትንገነባ ተንቀሳቅሳ ሁሌ በጸሎቶቻችሁ በአውደ ምሕረቶቻችሁ ኢትዮጵያ ሀገራችንን እግዚአብሔር ይባርካት ይጠብቃት እያላችሁ የምትወዷት የምትወዳችሁና የምትወደን ኢትዮጵያ ከህሊናችን ማንጠፋ ለመኖር ብቻ ሳይሆን ለመቀበርም ጭምር ቅድስና ብለን የምናምንባት ሀገር ውስጥ የምንገኝ ድንቅ ሀገር ናት። የኢትዮጵያ እስልምናም እስልምናም ነቢ መሐመድ ለ ላ ሰለም ከመካ ቀጥሎ መዲና ሳይገባ የተቀበለች እስልምና መስጊድ አምስት ጊዜ ከመሄድ በላይ ማንነት ሆኖ የኢትዮጵያና ኢትዮጵያዊነት የሀገር ግንባታ ላይ ከሌሎች እህት ወንድሞቹ ጋራ ዘምቶ ያጸና ጠንካራ ሕዝብ ያለባት ውብ ሀገር ናት። ወንጌላውያንም እንደዚሁ በኢትዮጵያ ጉዳይ ላይ አገር ስትከፋ ተከፍተው በሀገር ግንባታ ቁልፍ ሚና እየተጫወቱ ያሉ እምነቶችንም የያዘናት፣ የካቶሊኩም፣ የሰባት ቀን አድቬንት ሁላችንም ቢሆን በደም በአጥንት በስጋ እየተገናኘን ነገር ግን ደሞ አንዲቷ መርከብ ላይ ቁጭ ብለን የምንወዳት የምትወደን ሀገራችን ማንነታችን ለሆነች ሁሌ መስዋዕትነት ምን ከፍልባት ሀገር ውስጥ ነን። እነዚህን ሁሉ ድንቅ ነገር ይዘን እንደዚህን ሁሉ በአብዛኛው ህዝባችን ወደ ቤተ ክርስቲያን ወደ መስጊድ በሚመላለስበት ሀገር ውስጥ በስፋት ልንሰማው ልናልመው፣ ልንተገብረው የሚገባ ጉዳይ ሰላምና ሰላም ሰላም ብቻ መሆን አለበት ብለን በጽኑ እናምናለን። ወጣቱ እንደ ድሮ በቤተ ክርስቲያንም ይሁን በመስጊድም ይሁን በትምህርት ቤትም ይሁን የሞራልና አባቶችን የመስማት ታላላቆችን የማዳመጥ ነገር እየተማረ አይደለም። ጋፑ እየተራራቀ እየሄደ ነው። ይህንን ማጥበብ የሚቻለው በየቦታው ግብረ ገብነት፣ ታላላቆችን መስማትና ማክበር ለልጆቻችን ብናስተምራቸው መሰረታዊ የሆነ ነገር ይዘው ያድጋሉ። ያ ትውልድ እየሰማን ይሄዳል። አሁን እኔ እንደው ለወደፊት መልካም ይሆናል ብዬ የማስበው በትምህርት ቤትም ይሁን በቤተ ክርስቲያን በመስጊድም ይሁን የሞራል ትምህርቶች በደንብ መሰጠት አለባቸው። መሰረታዊ ሆኖ ሊማሩ ይገባል። ያን ጊዜ ነው ሰውን ሰው የሚያከብረው፣ አባቱን የሚያከብረው፣ ታላላቆችን የሚያከብረው፣ የሃይማኖት መሪዎችን የሚያከብረው ያን ጊዜ ነው የሚል እንትን አለኝ። ሌላው ደግሞ የሃይማኖት መሪዎች ከወጣቱ ጋር ልዩነት ከለላቸው በአስተሳሰብ በአመለካከት ሊሰሟቸው አይችልም። መጀመሪያ እኛ ልንለወጥ ይገባናል። ያ ለውጥ በህይወታችን ሲኖር እነሱን እንለውጣቸዋለን፣ ይሰሙናል፣ ያዳምጡናል። የኛን አመለካከት ደግሞ ምንድን ነው የሚለው ሊታይ ይገባዋል። ነው ስንመጣ ያየነው ባህርዳር ሌላ ናት። እኛ ስንሰማ ከነበርን በጣም የራቀች ባህርዳር ነው ያገኘናት፣ እንጂ ከተማ የጦርነት አውድማ ከተማ እንደሆነች ፍጹም ሰላም የሌለ መሆኑን ወጦ መግባት እንደማይቻል ነው ስንሰማ የነበረው። ከዚህም ት መነሳት እኔ ራሴ ወደዚህ በሚመጣበት ሰዓት ላይ ጥንቃቄ አደርግ ራስን ጠብቅ የሚሉ መልእክቶች ሁሉ ደርሰውኛል። ከትናንት ጀምሮ ያየሁት ነገር ማታ እስከ አራት ሰዓት ድረስ ከተማዋ ሲዞር ነው የነበርኩኝ። ማህበረሰቡ እንደፈለገ ከወድሮ በተሻለ መልኩ እየተንቀሳቀሰ ያለበት ሁኔታ ነው ያለውና በተጨባጭ ያየሁት ነገር ምንድነው ባሕር ዳር ከተማ ሰላም መሆኗ አሉባልተኞች እና ጸረ ልማት የሆኑ ኃይሎች የሚያወሩት አለመሆኑን የተሻለ የልማት ስራ እንቅስቃሴ እየተደረገበት ያለ አካባቢ መሆኑን ነው የተመለከትኩት። ጦርነት አለ እንዲህ አይነት ነገር አለ ያሉ ሲያወሩ እውነትም እኛ እንደው የጥይት ድምፅ እንሰማለን ብለን ስንጠብቅ ነበር። ትቀልዳለህ እንደ እንዲህ አይነት ቀልድ ያለ ምናምን ስለው ማታ አሁን ስናይ እስከ ዛሬ ድረስ ማታ እንደውም እስከ አምስት ሰዓት ድረስ ውጭ ስንዞር እና በጣም ጸጥታዋ ሰላማዋ በጣም ሰፋ ነው።

ይህ ክልል በደንብ ያልተነገረለት የማዕድን ውሃ፣ የኖራ ድንጋይ፣ የሳህን አፈር፣ ጨው፣ የድንጋይ ከሰል፣ ጥራት ያለው እምነ በረድ በስፋት ያለበት ባለጸጋ ክልል ነው። የባህር ዳር ከተማን ብቻ የተመለከትን እንደሆነ ብዙ ታሪካዊ አብያተ ገዳማት አስገራሚ ደሴቶችና ሐይቆች የያዘች ከተማ ስትሆን ለውሃ ላይ ትራንስፖርትና መገናኛ በግንባር ቀደምትነት ተመራጭ በመሆኗ በርካታ የሀገር ውስጥና የዓለም አቀፍ ቱሪስቶች በጉብኝት የሚመርጧት እጅግ ምቹ ከተማ ነች። እነዚህንና ሌሎች ያልተጠቀሱ በርካታ የክልሎቹን ሀብቶች በመተባበርና በመቀናጀት አልምተን በጋራና በፍትሐዊነት በመጠቀም ግን የሁሉም ማህበረሰብ ጥረትና ትብብር የሚጠይቅ ጉዳይ ነው። እዚህ ላይ ያሉንን ጸጋዎች በአግባብ ለመጠቀም ግን ዋነኛው ሰላምና ሰላም ማስቀደምና መገንባት ዋና ጉዳይ በመሆኑ ሰላምን የመገንባት ስራው የስራችን ሁሉ የትኩረት ማዕከል ማድረግ ይጠበቅብናል። የሰው ልጅ ሕይወት መስዋዕትነት ከማስከፈል ጀምሮ እንደ ሀገር ለታላላቅ የመሰረተ ልማትና የማህበራዊ ልማት አገልግሎት ሊውል ይገባ የነበረውን ውስን ሀብታችን በጦርነት መበላቱ በእጅጉ ያስቆጫል። ከዚህ አንጻር የጉባኤያችን የበላይ ጠባቂ አባቶች በተለያየ ጊዜ ይህንን አላስፈላጊ ደም መፋሰስ እንዲቆም ችግሮች እንዲፈቱና ዘላቂ ሰላም እውን እንዲሆን ሁሉም ወገን በመካከላቸው ያለውን ችግር ሰላማዊና ሰላማዊ ውይይት፣ ድርድር እንዲያስቀድሙ በተደጋጋሚ የሰላም ጥሪ ሲያደርጉ ሲመክሩና ሲገስጹ እንደቆዩ ይታወቃል። በዚህ መሰረት ጉባኤያችን በተለያዩ አካባቢዎች የትጥቅ ትግል ለሚያደርጉ ኃይሎች ሰላማዊ አማራጭን እንዲመርጡና ወደ ሰላማዊ ድርድር እንዲመጡ ተደጋጋሚ ጥሪዎችን አድርጓል። አሁንም ቢሆን በዚህ ክልል ለሚገኙ የታጠቁ ኃይሎች ይህንን የሰላም አማራጭ እንዲያስቀድሙ ዛሬም ጉባኤያችንን ጥሪውን ያቀርባል። ትናንት ውበትን ተጎናጽፈው የነበሩ ከተሞች ዛሬ ላይ ምን እንደሚመስሉ ሁላችንም የአይን ምስክሮች ነን። ስለዚህ ሰላምን ለማግኘት የሰላም አየር ለመተንፈስ እግዚአብሔር የሚናገረውን እሰማለሁ፣ ሰላምን ለሕዝቡና ለቅዱሳኑ ልባቸውንም ወደ እርሱ ለሚመልሱ ይናገራልና ሲል ነቢዩ ዳዊት እንደነገረን ሰላምን ፈላጊዎች እስከሆን ድረስ ልባችን የግጭትን፣ የጦርነትን፣ የመለያየትን፣ የእልክን ሐሳብ ሰርዞ በንስሐ ወደ እግዚአብሔር መመለስ የመጀመሪያው እርምጃችን መሆን አለበት። ለሰላም እንቅፋት መሰናክል ከሚሆን የአነጋገር ፈሊጥ ጥንቃቄ ማድረግ የሰላም ፈላጊ ትልቁ ድርሻ ነው። ለዚህም ነው ቅዱስ መጽሐፍ የከንፈሮችን ፍሬ እፈጥራለሁ በሩቅም በቅርብም ላለው ሰላም ሰላም ይሁን እፈውሰውም አለው ይላል እግዚአብሔር፣ ኢሳይያስ 57 ቁጥር 19። ለሀገራችን ሰላም መታጣት አንዱ ምክንያት ለኢትዮጵያውያን እንግዳ ነገር ህሊናን የሚያቆስል ከያቅጣጫው የሚወረወር የከንፈር ፍላጻ ነው። ኢትዮጵያ ሀገራችንን ከማይመጥን ጸብ አጫሪ ጥላቻንጋሽ ንግግር መቆጠብ የዕለት ከዕለት አንዱ ስራችን መሆን አለበት። ያን ጊዜ ውድቀታችንን የማይሻ የአባቶቻችን አምላክ ቀንም ሌትም እጆቿን ዘርግታ ማዳኑን ወደምትማጸነው ኢትዮጵያ ሀገራችን በአይነ ምህረቱ ይመለከታል ሰላምን ያጣችበት ቁስሏንም ይፈውሳል ሰላም ሰላም ለኢትዮጵያና ለህዝቧ እንደሚልም የታመነ አምላክ ነው አንዱ አልምቶ ሲያበቃ በኋላ የሚመጣ ያንን የሚያፈርስ ከሆነ በዚህ በኩል እየተገነባ በዚህ በኩል እያፈረስን ስለሆነ ሁሌ ኢትዮጵያ ደሃ ሆና ትኖራለች። እንደውም ብዛታችን ሳይጠቅመን ጉዳት ነው ወይ እስከምንል ድረስ የሚያደርሰን ሌላ ሀገር ሰናይ በቁጥር በጣም ትንሽ የሆኑ በጥቅምና በልማት ደግሞ ያው የምታውቁት ደረጃ ላይ ሲኖሩ፣ እኛ ኢትዮጵያ ፈተናችን እስከ መቼ ነው መቼ ነው በልጽግን እንደ ሌላ ሀገራት የምንሆነው የሚለው ያስመኘናል። ለደህንነትና ለደህንነት ምክንያት የሆኑ ደግሞ ያላ መግባባት ነው፣ ያላ መግባባት ነው። መግባባቱ የሚመጣ በመሳራ በትጥቅ በቱክስ ሳይሆን በአፈሙዝ ሳይሆን፣ በምክክርና በንግግር በመቀራረብ በመነጋገር ስለሆነ ምክንያቶች አለንና ሀገራዊ ምክክር ፈጥረናል። ሰላም በማንኛው ቁሳዊ ነገር የማይተካ ለሀገር እድገት እና ለሕዝባችን ከድህነት መውጣት ወሳኝና አስፈላጊ ነገር እንደሆነ አጠያቂ አይደለም። ሀገራችን ኢትዮጵያ በተደጋጋሚ የእርስ በእርስ ግጭቶች የተነሳ ብዙ ጉዳትን እንዳስተናገደች የሚካድ አይደለም። በዋናነት ለድህነታችንና ወደ ኋላ ለመቅረታችን ምክንያቱ ልዩነቶችን በውይይት ከመፍታት ይልቅ መሳሪያ በማንሳት መጠፋፋት ላይ ማተኮራችን ነው ብዬ አምናለሁ። አንዳችን በሌላው ላይ ያስከተልነው ጉዳት ጥላቻን ከትውልድ ወደ ትውልድ ከማሸጋገርና የህዝባችንን ሰቆቃ ከማባባስ በስተቀር አንዳችም መልካም ነገር አላስገኘልንም። ይህ የታወቀ አሁንም ከመጠፋፋት አዙሪት ለመውጣት የምናሳየው ፈቃደኝነት አለመኖር ወይም አዝጋሚ መሆን እጅግ የሚያሳዝን ነገር ነው። የችግራችንን መፍትሄ ያለው በእኛው እጅ ስለሆነ ችግሩ ተባብሶ የበለጠ ጉዳት ሳያስከትል ሁላችንም ቆም ብለን እናስ በፍጹም ቅንነት መከባበርና መደማመት በርቅ የሀገራችን ሰላም በአስተማማኝ ሁኔታ ለማረጋገጥ እና የሕዝባችንንም አንድነት በጽኑ አለት ላይ ለማቆም መወያየት፣ መመካከር መደማመጥ ግድ ይለናል። አይን ካሺ ደግ ደግ ሽንንስማ የእኛን ባህር ዳር ቆንጆች እግዚአብሔር አምላካችን ልባችንን ለውይይትና ለለውጥ ያስፋልን። ለሰላም መስዋዕትነት ለመክፈት ድፍረቱን ይስጠን። ፈጣሪያችን ቂም በቀል ከልባችን አስወግዶልን ከቀድሞ በተሻለ ፍቅር አብሮ መስራትና መኖርን ያድለን። መላ የሀገራችን ህዝቦች፣ መላ በዓለም ውስጥ ያሉ ህዝቦች በሙሉ በተለያዩ ችግሮች ውስጥ ናቸው። ችግር በእኛ አገር ብቻ አይደለም፣ በየትኛውም ቦታ አለ። በደረጃና በአይነት የተለያዩ ቢሆንም ምድራችን በተለያዩ ችግር ውስጥ ናት። ቁጥር ስፍር የሌላቸው ህዝቦች በእርስ በርስ ግጭትና በስጋት ውስጥ ናቸው። የዓለማችን የሰላም እጦት ምክንያት ኃጢአት ነው። ኃጢአት ማለት የፈጣሪን ህግ አለመታዘዝ ነው። አለመታዘዝ በሌለበት ሰላም የለም። ሰላም በሌለበት ደግሞ ፈጣሪ አይገኝም። ፈጣሪ ያልተገኘበት የትኛውም ጥረት ውጤታማ ሊሆን አይችልም። የሰው ልጆች በኃጢአት ምክንያት አእምሯችን የተጎዳ ነው። ወደ ፈጣሪ ለመመለስ የፈጣሪን ቃል ካላዳመጥን፣ በፈጣሪ ቃል ራሳችን እንደ መስተዋየት ካላየን በስተቀረ የምናደርጋቸው ለእኛም ይሁን ለፈጣሪ የሚያስደስት አይደለም። ስለዚህ ወደ ፈጣሪ ስንመለስ ወደ እርስ በርሳችን እንመለሳለን። ኃጢአት እኛን ከፈጣሪ ለይቶናል። ኃጢአት እርስ በርሳችን እንድንላይ አድርጎናል። መፍትሔው ወደ ፈጣሪ፣ ወደ ሰላሙ ምንጭ ወደ ሆነው ወደ እርሱ ቃል መመለስ ነው የባሕር ዳር ከተማ የከተማ አስተዳደሩ ያደረገው ትልቅ አስተዋጽኦ የምስጋና እውቅና ሽልማት ተበርክቶለታል። የሀረሪ ክልል ቀጣዩን ዋንጫ ተረክቦ የሀረሪ ክልል በለቦ የተገበበ ታሪካዊ ከሺህ ዓመታት በላይ በአብሮነት በፍቅር የሚታወቅ ክልል ሀረሪ ከአማራ ክልል በቀጥታ ወደ ፍቅር፣ መቻቻል፣ መከባበር ምሳሌ ወደሆኖቹ ለሀረር ክልል የአማራ ክልል ያስረክብልናል ማለት ነው። አይንካሽ ደግደግ ሽልን እንስማ የኛን ባህር ዳር ቆንጆች በዋናነት ከተማ አስተዳደራችን በሰላም ችግር ሳያቆመው የተለያዩ ስራዎችን የሰራንባቸውን ስራዎች ነው እንግዲህ ለነዚህ እንግዶቻችን ያሳየ ነው። እንግዶቻችንም ከተለያዩ የሀገሪቱ ክፍል የመጡ የሃይማኖት አባቶች እና የተለያዩ ምሁራን እና የሀገር ሽማግሌዎች ጭምር የተገኙበት ፕሮግራም ነው ያልነበረው ማለት ነው። ስለዚህ በዚህ ጉብኝት ፕሮግራማችን የእንግዶቻችን ስሜት ያዩትን ነገር እውነት ለመናገር አንዳንዶቹ ባሕር ዳር ለመምጣት ለምን ባሕር ዳር ትሄዳላችሁ የሚል ስሜት ከቤተሰቦቻቸው ይነሳ እንደነበረ አንስተውልናል። ግን ባሕር ዳር መጣው ሲያዩት ከውጭ በሚነገር የሶሻል ሚዲያ ተደናግሮ ስሜት ውስጥ ያለበት ሁኔታና በአካል ስትታይ ግን ባሕር ዳር የተለየች ናት፣ ነዋሪዎቿ በሰላም የሚኖርባት ማህበራዊ የሆኑ እንቅስቃሴያቸውን በተለመደ መንገድ የሚያካሂዱበት መሆኑን የተረዱበት እንደሆነ ተገንዝበናል ማለት ነው። አይንካሺ፣ ደግ ደግሽን እንስማ። የኛን ባሕር ዳር ቆንጆች ከተማ እንኳን ገባችው ብለሽ ሩቅ እንግዳች ሲመጣ እንኳን ቆየሽ እያለ ለሶስተኛ ጊዜ ሀገር አቀፍ የሆነውን የሃይማኖት ጉባኤ በባሕር ዳር ከተማ መካሄዱን ነበረ ወደ እናንተ ያደረስናችሁ የተወደዳችሁ ተመልካቾቻችን እንግዲህ ሰላም ለሀገራችን ሰላም ለከተማችን። ሰላም ለክልላችን ያስፈልግ ዘንድ የእያንዳንዳችን ሚና ምን ይሆናል በሚል መሪ ሀሳብ ነበር የከተማዋ ህዝብ ሰላማዊ ሰልፍ ጭምር በማድረግ ይህንን ጉባኤ የታደሙት። የሃይማኖት መሪዎች፣ አባቶች፣ የመንግስት የስራ ኃላፊዎች፣ የከተማዋ ህዝቦች ስለ ሰላም፣ ስለ ራሳችን እንምከር በሚል ለሁለት ቀን ያክል በባህር ዳር ከተማ የተካሄደውን ጉባኤ ምን ይመስል ነበር በሚለው ጠቅልል ያለውን ሀሳብ ነበር በጣና ፈርጥ ፕሮግራማችን ወደ እናንተ ያደረስ ነው። ሳምንት ከሌሎች እንግዶች ጋር በሌሎች ርዕሰ ጉዳይ ላይ በሌላ ርዕሰ ጉዳይ ላይ ከሌሎች እንግዶች ጋር እጠብቃቸዋለሁ። ዝግጅቱን አዘጋጅቼ ወደ እናንተ ያደረስኩት ብርቱካን ታዬ ነበርኩኝ። መልካም ሳምንት እንዲሆንላችሁ ተመኘሁ።